ካምፕስ ተማሪዎች ሰሞኑን እየተመረቁ እንደሚገኙ ጨምርም ነው። ምረቃ ስነ ስርዓት ላይ እጅግ አስገራሚና ያልተጠበቀ መረጃ ወጥቷል ማለትም ነው። አንድ ተመራቂ እናትየውን አቅፈው ወይም ትልቅ ሴት አቅፎ እናትየው እንደሆነችም ነው ከሰል አናቱ ላይ በጆኒያ አድርጎ ስቆም ተስተውሏል። ፎቶም ስነሳም በርካቶችንም አነጋግሯል። ሰላም ጤና ይስጥልኝ። ሜኪ ነኝ ከሜኪ ታቦረን ፎ ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁት ሳብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ሲጨርሱ ላይክ፣ ሸር ና ኮመንት በማድረግ ማበረታታቱን እንዳይረሱ፣ እስከ መጨረሻው እንድታደምጡኝ በትህትና እጠይቃለሁ። የእናት ውለታ ተቆጥሮ እንደማያልቅም በርካቶችም አልፎም ደግሞ በአርት ሙያ ላይ ያሉትም ስለ እናት በብዛት ዘፍኖም ተስተውሏል። እናቶች ብዙ ጣውረድ ለልጆቻቸው የሚከፍሉት ለልጆቻቸው የሚኖሩት አያሌ ቁጥር ያላቸው እናት የመልካም ምሳሌ በተለይ ደግሞ ተሸካሚ እንደሆነች ለልጇ ሟች እንደሆነች የሚያሳይበትም ክስተት እንደሆነ ጨምረም ነው። ብዙ ጊዜ እንግዲህ አብዛኞቹ እናት ስባል አባትም አይጠቅም እንደማለትም አይደለም። አባትም እንደ እናት አልፎም ደግሞ ከእናት ተሽሎ የሚገኝበትም አንዳንዴ በአንዳንድ ቤተሰብ ውስጥ የሚገኝበትም ክስተትም ይፈጠራል። እንግዲህ እናት በጣም በሚገርም ሁኔታ በመልካምነት የታወቀች ነች። እናት አብዛኞች እናቶች ለልጆቻቸው መልካም ናቸው። አብዛኞች እንግዲህ ባሎቻቸው እንኳን ችላ በሚሉበት ሰዓት ላይ፣ ልጆቻቸውን ችላ በሚሉበት ሰዓት ላይ አዝላ ተሸክማ ውጣ ውረድ አልፋ በጣም በሚያሳዝኑ ሁኔታ እንግዲህ ብዙ አይነት እናቶች አሉ። እንጨት እየለቀሙ ልጆቻቸውን ከዚህ በፊትም አንዱ ተመራቂ እንደዚሁ በተመሳሳይ በአዲስ አበባ ዩኒቨርሲቲ ተመራቂ እየነበረው እንጨት ተሸክሞ ወይም እንጨት አዝሎ መቆሙም የሚታወስ ነው። ጋውን ለብሶ እናቱን አቅፎ ያ ኮንዶምኒየም ቤት እንደተበረከተላቸው በእሳቱ የወጡት መረጃዎች ያሳያሉ። በዚህ ደረጃ ነው እንግዲህ እናቱን በአደባባይ ያከበረው። እናቶች እንጀራ እየጋገሩ እየሸጡ ልጆቻቸውን እያስተማሩ ብዙ ፈተና ወዛቸው ጠፍቶ መልካቸው ጠፍቶ ብዙ ዋጋ ሲከፍሉም ነው የማይነገርላቸው። ታሪካቸው ተቆጥሮ እንደማያልቅ ጭምርም ነው። እንግዲህ አንዳንዶች በጣም በሚያሳዝን ሁኔታ እናቶችን በተለይ ዩኒቨርሲቲ ተማሪዎች በጣም በሚያሳዝን ሁኔታ አንዳንዶችም የሚከሰቱት እናታቸው ወይም ቤተሰቦቻቸው ምስኪን ሲሆኑ አንገታቸውን ለምን እንደሚደፉ በጣም ያሳዝና። አንዳንዶቹ በቤተሰቦቻቸው የማይኮሩ አሉ እንጂ በርካታ እናቶች እንግዲህ ልጆቻቸውን በእንደዚህ መልክ ከዚህም በላይ የሚያስተማሩት እንዳሉ ጭምርም ነው። ብዙ ቦታ ተማሪዎች ይመረቃሉ፣ ግን የእናታቸውን ሁኔታ በደንብ ሲያንጸባርቁም አልተስተዋሉም። ይህ ወጣት እንግዲህ ከሰል ተሸክሞ መቆሙ በርካቶችን አነጋጋሪ ያደርጎታል። ከዛኛው ያየ ነው ማለት ነው በርካቶቹ የገለጹት አይደለም ከዛኛ ያየው ነገርም አይደለም። ሌላ ጥቅምም ፈልጉ አይደለም። የእናቱን ሁኔታ እንደሆነ ጭምርም ነው። ጥቅም ብፈለግማ አዳሜ ወይም አጠቃላይ የሀገር ኢትዮጵያዊ ዩኒቨርስቲ ውስጥ የምማረው እንደዚህ ያደርግ ነበር። ጥቅም አገኛለሁ ብሎ ሳይሆን እናቱን በአደባባይ ለማመስገን እንደሆነ ጭምርም በትክክል ደግሞ ከሰል እየሸጠች እንዳስተማረችው ጭምርም ነው። በጣም በሚያሳዝን ሁኔታ በርካቱ እናቶች ለራሳቸው እየተራቡ እየታረዙ ልጆቻቸውን እያበሉ እያለበሱ እያጠጡ የሚያሳድጉበት ትምህርቶቻቸውን ደግሞ እንዲከታተሉ እየተቻላቸውን ሁሉ አድርጎ አንዳንዶች ቀን ስራ እየሰሩ እንኳን ጥሩ ትምህርት ቤት አስገብተው የሚያስተምሩት ወላጆችም ናቸው ያሉት። የእናት ሁኔታ በዚህም የሚገመት እንዳልሆነ ጭምርም ነው። ትከሻዋ ሰፊ ነው። እናት የልጆቿን ባህሪ ትችላለች። ብዙ ከነ በጣም በሚያሳዝኑ ሁኔታ እንግዲህ በጣም አስቸጋሪ ከነ ባህሪያቸው በሱስ እንኳን ወድቃ እናት እኮችን ላትልም ልጇን ዞራ የምታቀፍ እናት እንደሆነች ጀምረም ነው። አጠቃላይ እንግዲህ ስለ እናቱ ሁኔታን በማስመልከትም ነው ይህ ልጅ ለማንጸባረቅ የሞከረው። የዚህ ልጅ ጉዳይ እንግዲህ በርካቶችንም እያነጋገረ ይገኛል። እንደምታወቀው ኢትዮጵያ ውስጥ የተመረቁት ተማሪዎች አብዛኞቹ ማለት ይቻላል ስራ የማግኘት እድላቸው በጣም ጠባብ ነው። እሱ ብቻ ሳይሆን እንዳው ከፍተኛ የሜዳሊያ ተሸላሚዎች ዋንጫ ይዘ ወጥቶ እንኳን ስራ የማያገኙበት ሁኔታም ነው የሚፈጠረው ምክንያቱም የስራ እድሉ በጣም ጠባብ ነው። ካለው ከሀገሪቱ ኢኮኖሚ አንጻር ከተመራቂዎች ብዛት አንጻር የተለያዩ ነገሮች፣ አንዳንድ ቦታ ደግሞ በሙስና ቃለመጠይቅ ሲደረግ እርስ በርስ የመሳሳብ ነገሮች፣ በጣም አሳዛኝና አሳፋሪ ነገሮች ናቸው። እንደዚህ አይነት ነገሮች ደግሞ ያሉ አገሪቷ ታድጋለች ማለት ነው። ብዙ ፈታኝ ነገሮች እንደሆኑ ጀምርም ነው። በተለይ በስራ ቅጥር ዙሪያ በርካቶቻው ሜዳሊያና ዋንጫ ተሸላሚ የነበሩት ወጥቶ ሲያለቅሱ ሚዲያ ላይ ተስተውሏል ማለት ነው እንግዲህ ይህ ልጅ እናትየው እንግዲህ ያላትን ሁላ አሟጣ አስተምራለች። ከዚህ በኋላ ደግሞ መጦር አለበት፣ እናትየውን መርዳት አለበት። እስከዛሬ ዛሬ የደከመችው ይበቃታል። በጣም በሚያሳዝን ሁኔታ እንግዲህ እስቲ ስራ ያገኛል ወይ የሚለው ነገር ነው የበርካቶችም ጥያቄ። ስራ እድል ብመቻችለት፣ የተለያዩ ነገሮች ብመቻቹለት በማለትም በርካቶቹም ሀሳባቸውን የገለጹ ናቸው። ምክንያቱም ይህ ልጅ በእናቱ እንዳላፈረና በአደባባይ ደግሞ የእናቱን ውለታ እናቱን ደግሞ ማሳፈር እንደሌለበት ደግሞ እናቱ የተማመነችበት ልጄ ተመርቋል ከዚህ በኋላ ደግሞ ያሳርፈኛል ብላ ልታስብም ትችላለች። ስለዚህ ለዚህ ልጅ ምንድን ነው መደረግ ያለበት ከዚህ በፊትም እንደዚሁ ምክንያቱም ጥቂቶች ናቸው የዚህ አይነት ነገሮችን የሚያደርጉት እናቶቻቸውን በአደባባይ ያከበሩ በእናቶቻቸው የምኮሩት እንግዲህ ኢትዮጵያኖች ማለት ነው። ይህ ልጅ ደግሞ ያደረገው ነገር በኢትዮጵያ ታሪክ እጅግ አስገራሚ ክስተቶች መካከል እናትን ለማመስገን የእናት ሁሌታን ለማሳየት የሄደበት ርቀትን በማስመልከትም ነው ክንገዋኑ ነው። ጆኒያ ውስጥ ከሰላ አድርጎ የተሸከመበት ሁኔታም የተፈጠረው ማለት ነው። የበርካቶችን ቀልብ የሳበ ክስተትም ነው። እንግዲህ ጀግና ተመራቂ፣ ጀግና እናት በማለትም ነው በርካቶቹ የገለጹ ያሉት። እናቱን ከፍ ከፍ አድርጓል። የእናቱን ሁሌታ እናቱን በአደባባይ ያስመሰከረበት ሁኔታም ነው። እንግዲህ የዚህ ልጅ ብቻ ሳትሆን እንግዲህ ይህ ልጅ እናቱን ብቻ አይደለም ያለው የብዙሀን እናት በርካቶች ተመርቆ የደበቁበት ሁኔታን ውለታቸውን በአደባባይ ያልገለጹበትን እሱ ግን የእናቱን የብዙሀን እናት እንደዚህ ላሉት ውለታቸውን ለማሳየትም እንደሆነ ጀምርም ነው። እናቱን ብቻ እንዳልገለጸ ጀምርም ነው። በርካቶችም በጣም መልካም ምኞታቸውን ለሱ ለቤተሰቦቹ፣ ለእናቱ የው በተለይ ገለጹ ያሉት ምክንያቱም እሱ የብዙሃን እናት ተመሳሌት ነው በማለትም ያን አጠቃላይ ምስጋና ለማቅረብ እንደሆነ ጭምርም እናቱን ብቻ ሳይሆን አጠቃላይ እንግዲህ በየጓዳው ያልተነገረላቸው ከዚህም በላይ መከራ ውጣ ውረድ ውስጥ ያሉት እናቶች አሉ። በጣም አሳዛኝ ነው። አጠቃላይ እንግዲህ እናቶችን ያላከበሩትን አጠቃላይ የእነሱንም ጭምርም ነው በአደባባይ እንግዲህ ያንጸባረቀው በማለትም ነው ሁኔታዎችም የተስተዋሉት ማለትም ነው። እናትን በማስመልከት አጠቃላይ እንግዲህ ተቆጥሮ የማያልቅ እናት የአገር ተምሳሌት እንደሆነች ጭምርም እናት ማለት እንግዲህ በዋናነት ትከሻዋ ሰፊ ልጅ የባህሪን መጥፎን አትልም፣ አንተ እንደዚህ ወድቅ አትልም፣ ስትወድቅ የምታቅፍ የምታነሳ ከእያንዳንዱ ስኬታማ ሰው ጀርባ እናት፣ መልካም እናት፣ ጠንካራ እናት እንዳለች ጭምርም ነው ጥናቶችም ያረጋገጡት። ምክንያቱም ያለ እናት እናት አጽናኝ ነች፣ እናት ድራሽ ነች በማለትም ነው እንግዲህ ደከመኝ ሰለቸኝ ሳትል ልጇን የምትረዳ ከመርዳትም ወደኋላ እንደማትል ጭምርም ለልጇ ከምሞት ወደ ኋላ እንደማትል ጭምርም ነው እንግዲህ። ለዚህም ነው የእናት ባህሪ በጣም በጣም እጅግ በጣም ልብ የምነካ በጣም ጥሩ እንግዲህ ውለታቸውም ነው። በርካቶችንም እንግዲህ እናቶቻቸው ለልጆቻቸው ሲሉ ብዙ ነገሮች ሲሆኑ በተለያዩ ሚዲያዎችም ራሳቸውን ሰውቶን ልጆቻቸውን ሲያድኑም የምስተዋልበት ሁኔታም ነው። እንግዲህ የእናትን ሁኔታ ተቆጥሮ ተነግሮ እንደማያልቅም ነው። የዚሁ ተመራቂ ጉዳይን በማስመልከት እንግዲህ በዋናነት እናቱን እንዳላሳፈረ ትምህርቱን በአግባቡ ተምረው እንደጨረሰ ጭምርም ነው። በርካቶቹ ያን ሁላ እያደረጉ በሱስ ውስጥ ገብቶ ወደኋላ ጠፍቶ ትምህርቱን የሚያቋርጥበት ሁኔታም ነው። እሱ ግን ትምህርቱንም በአግባቡ ጨርሶ ሶ ታል ስለዚህ፣ ደግሞም እንደ በፊቱም ይሁን በምንም ይሁን ብቻ መረዳት በሚገባው የልጅ መረዳት እንዳለበት ጭምርም ነው። በስራ እድል በማመቻቸት ዙሪያ የልጅ ገብቶ እጁን አጣጥፎ ቁጭ ማለት እንደሌለበት ጭምርም ለሱ ደግሞ የሚገባውን የትምህርት እድሎችም ቢሆን በተለያዩ ነገሮች ብቻ ሳፖርት ቢያደርጉ የተሻለ ይሆናል የሚሉት ነገሮችን በማስመልከት በርካቶቹ ሀሳባቸውን ሚዲያ ላይም ሲያንጸባረቁም የተስተዋለበት ሁኔታን በማስመልከትም ነው። አጠቃላይ እንግዲህ ምክንያቱም የስራ እድል ማግኘት ጠባብ ነው። በዚህ ኑሮ ውድነት በጣም አስቸጋሪ ሳት ፈታኝ ከባዱ ዛት እንደሆነ ጀምረም ነው። ያን በማስመልከት አጠቃላይ የተመራቂዎችን ተማሪዎች በማስመልከትም ነው። በአሁኑ ሰዓት እንግዲህ አያሌ ቁጥር ያላቸው ኢትዮጵያውያን ተማሪዎች የሚመረቁበትን ወቅትም ነው። ሰኔ ወርን ተያይዞ በርካታ ቁጥር ያላቸው ተማሪዎች እየተመረቁ እንደሚገኘው ጀምረም ነው። የለፉበት የደክሙበትን ትምህርታቸውን አጠናቆ ሰርቲፊኬታቸውንና ምረቃ ስነስርዓታቸውን የሚያደርጉበት የደስታና ልዩ ቀናቸው እንደ ሆነ ጭምርም ነው። አጠቃላይ እንግዲህ ያን በማስመልከትም ነው። ከነዛ ክስተቶች መካከልም እጅግ የብዙሀንን ትኩረት የሳበ የዚህ ወጣት ልጅን በማስመልከትም ነው እናትየውን አቅፎ ከጆንያ በከሰል እንግዲህ አጠቃላይ በአናቱ ላይ አድርጎ ቆሞ ፎቶ የተነሳበት እናትየውን ደግሞ በአደባባይ ውለታዋን የገለጸበት ሁኔታን በማስመልከትም ነው ለእናንተ ይዘንላችሁ የመጣ ነው። እስካሁን ድረስ እንግዲህ አብሬያችሁ የቆየሁት ሜኪ ነኝ ከሜኪታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። በዚሁ ቻናል እንግዲህ በዋናነት ወቅታዊና ታማኝ መረጃዎች ናቸው የሚተላለፉት። ስለዚህ ሰብስክራይብ ማድረግ በፍጹም እንዳይረሱ። ይህንን ቪዲዮ ላይክ ሸር ና ኮመንት በማድረግም ላልሰሙት እንዳደረስ ያድርጉ። ለእሳታት ያሉኝ መረጃዎች ይን መስላሉ። በወቅታዊ ና አጫጭር እንዲሁም ሚዛናዊ መረጃ እስከምንገናኝ ድረስ በያላችሁ በተለም ክፍል ሰላም ያቆያችሁን።